ለተባረኩት የነቢ ሙሐመድ ዓለይህ ሰላት ወሰላም እመቶች ነው። በአጭር ጊዜ ኸይር ስራ ሰርተው መጨረሻ የተገኙ ከመሆናቸው ጋር ሁሉንም ቀድመው ጀነት የሚገቡት እመቶች ላይ ማለት ነው። የቁርአንን ህግ ተግባራዊ ማድረግ፣ ቁርአንን መቅራት፣ ቁርአንን መሐፈብ፣ ቁርአንን ማድመጥ፣ ቁርአንን ተግባራዊ ማድረግ፣ ንግግራችን፣ አስተሳሰባችን፣ ተግባራችን፣ ዕድሜያችን የተባረከ እንዲሆን በረካ እንዲኖረው ያደርጋል። ሁሌ ቁርአንና ዘውትሮ የሚቀራ የሚያደምጥ ሰው በአጭር ንቤ ብዙ ኸይር ስራ መስራት ይችላል። በአጭር ንግግር ብዙ መልእክት ማስተላለፍ ይችላል። ወከዛሊክ ህይወቱ ንብረቱ ዝርያው በሙሉ የተባረከ ይሆናል። በጥቅሉ ቁርአን የተባረከ ከመሆኑ አንጻር ከቁርአን ጋር የተያዘ ነገር በሙሉ በረካ ያለው ይሆናል። በረካ ማለት ምን ማለት ነው የሚለውን ስናይ በረካ ብሎ ማለት የአንድ ነገር ኸይሩ መብዛት እንደገና ቋሚ መሆን ማለት ነው።